አህዶ አምላካሚ ኣሚን እግዚአብሔር አምላካ ኣምላክ እዛ ብፃሚት ከዛቲ ሰዓት የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ናሰራዊ ቃል ኪዳን ልጆች በወደደን እና ባፈቀረን ፍቅሩን እስከ መስቀል ጥግ ድረስ የሰጠልን የአምላካችን ብፁም የሰላምታ ቃል እንደምን አደራችው? እንደምን ዋላችው? እንደምን እስከዚህ ሰዓት ደረሳችሁ? ልዑል እግዚአብሔር ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሆንልን። እናታችን መኝታችን ቅድስት ድንግን ማርያም ክብርና ምስጋና የድረሳት። ቅዱሳን ጻድቃን ሰማዕታት እንደየክብራቸው እንደየማዕረጋቸው የተመሰገነ ይሆንልን። ዛሬ እንግዲህ ታላቅ ቀን ነው። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግን ማርያም ቃል ኪዳን የተቀበለችበት ቀን ነው። ከልጇ ከወዳጇ ስለኛ ስለ ኃጢአተኞቹ ስለ በደለኞቹ ስንል ስሟን ጠርተን ዝክራን ዘክረን እንድንደንቅ ቃል ኪዳን የተቀበለችበት ቃል ነውና በረከተ መልጇ ከሁላችንም ጋር ይሆንለን። ደርሳለን ኪዳን አብረትን እናረባለን። እግዚአብሔር ከሁላችንም ጋር ይሆንለን። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ ያሳደናል በረፍቷ ዘንድ ይመራናል። ነፍሳችንን መለሰው፣ ስለ ስሙ በጽድቅ መንገድ መራን። በመወጠላ መካከል እንኳን ብንሄድ አንተ ከኛ ጋር ነህ እና ክፉን አንፈራም በትርና መርኩዝ እነሱ ያጽናኑናል አቤቱ በፊታችን ገበታን አዘጋጀህልን በጠላቶቻችን ፊት ለፊት ራሳችንም በዘይት ቀባ ጽዋችንም የተረፈ ነው ቸርነትና ምሕረት በሕይወት ዘመኑ ሊከተሉናል በእግዚአብሔር ቤት ለዘላለም እኖራለን አሜን ተአምሪያ ለእመ ምሕረት ጸሎታ ወበረከታ ያህሉ ምስሌን ለዓለመ ዓለም አሜን ለመኗ ክብሯ ከሁላችንም ጋር ለዘላለም ይደርብንና አምላክን የወለደች የእመቤታችን ተአምሬ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደጸለየች፣ የማይታበል የምሕረት ቃል ኪዳንም እንደተቀበለች የሚናገር ተአምሬ ነው። ጌታችን ኢየሱስ ክርስቶስን በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናትህ እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣትን በኋላ እናቱንም ልጅሽ እንሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይን አላቋረጠችም። ይኸውም ጎልጎታ ነው። አይሁድም ባዩዋት ጊዜ ቅንዓትን፣ ቁጣን ተመሉ። ከዚህም በኋላ በዚያ ተጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቂዎች ሾሙ። ያም ባይሆን በድንጋይ ወግደው ይገሏት ዘንድ መከሩ። እሷ ግን እየዕለቱ መሄድን አላቋረጠችም ነበር። ጠባቆችም አያዩዋትም ነበር፤ የልጇ የጌትነቱ መጋረጃ ሰውራታልና። መላእክትም የሚያገለግሉ ዘንድ ሁልጊዜ ወደ እሷ ይመጡ ነበረ። ልጅዋ ጌታችን ኢየሱስም ዕለት ዕለት የጎበኛት የምትሸውንም ሁሉ ይፈጽምላት ነበር። ከዕለታት በአንድ ቀን በየካቲት 16 ቀን አብርሃም፣ ይስሐቅ፣ ያዕቆብ ያሉበትን የጻድቃን ማረፋቸውን ቦታ ያሳዩት ዘንድ ወደ ሰማይ ያሳረጓት። ከአዳም ጀምሮ እስከ ጊዜው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺን አጥንት ከስጋችን አንቺን ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። በአንቺ ድህንነት ደህንነት አገኘን፣ የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት የህይወት ወደ ወይንሽን እያሉ ሰገዱላት። መላእክትም ከዚያ ወስደው ወደ ልጇ ወደ መንበሩ አደረሷት። የእሳትም መጋረጃ ወደ ቀኝም ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት፣ እናት የመጣሽን እያለ በጌትነቱ ዙፋን ላይ አውጥቶ በቀኙ አስቀመጣት። አይን ያላየው ጆሮም ያልሰማው እግዚአብሔር አዘጋጀው በሰው ልቦና ያልታሰበ ፍጹም ታላ ደስታ ነገራት። ከልጇ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው። የአበውም ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ ዳዊትም ልጄ ምክሬን ፈጽም ፈጽም ስሚኝ በጆሮሽ አድምጪ፣ ወገኖችሽን የአባትሽንም ወገን እርሺ፣ እሱ ጌታሽ ስለሆነ ንጉሥ ደም ግባትሽን ወዷልና እያለ ሲያመሰግን አየች። ሁለተኛ መላእክት የፍርድ ቦታ ያሳዩት ዘንድ ከዚያ ወስደው ለሴጣን ለሰራዊቶቹም በእሱ ሕግ ጸንተው ለሚኖሩ ሁሉ ወደ ተዘጋጀ ጨለማ ዳርቻ ወዳለበት አደረቷል። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ወዮላቸው ወዮታ አለባቸው፣ ወደዚህ እንዳይመጡ ለሰው ልጆች መያን በነገራቸው አለች። መልአኩ ማርያም እግዚአብሔር ከአንቺ ጋር ነውና በአንቺም ካመኑ ጋር አለና አይዞሽ አትፍሪ አላት። ከዚህም በኋላ መልአክ ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ስጋ በድንጋኔ ነፍስ የጸናች ክብርት እመቤታችን ከዚያች ቀን ወዲህ ስታዝን፣ ስለ ሀጢያንም ሁሉ ስትለምን በዚያች የካቲት 16 ቀን ቀዳኔው በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጀቤይ በባህሬ አባት በእግዚአብሔር አብ ክርስቶስን በሚባል ስም ናዛዚ በምን በባህሬ ወት በመንፈስ ቅዱስ ምድርም አንተን መሸከም ሳትችል ዘጠኝ ወር ከአምስት ቀን በተሸከምኩ ማዕፀኔ መላእክትም ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም ከእኔ በመውጣት ማጸናሃለው። ያለ ምጥም በመወለደ ልጄ ወዳጄ ባሰድ ውጥቶቼ ማጸናሃለው። በሳሙ ከንፈሮቼ፣ በአቀፉ እጆችም፣ ከአንተም ጋራ በተመላለሱ እግሮችም፣ በበላዬ በተኛህበት በረት ልጄ ወዳጄ ማለድሃለው። በተጠቀለልክበትም ጨርቅ ልጄ ወዳጄ ማጸናሃለው። ልመናይንም ሰምታይ ልቦኔን ፈቃድ ሁሉ ተፈጽምልይ ዘንድ ለመናሃለው ወደ አንተም የብርሃን እናቱ በድንጋሌ ስጋ በድንጋሌ ነፍስ የጸናችው ክብርት እመቤታችን እንዲህ ብላ በለመነች ጊዜ የጌታችን ኢየሱስ ክርስቶስ ወደ እሷ ወረደ። ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ አላፍ መላእክትም ከበውት ከእሱ ጋር መጡ። እናቴ ማርያም የምን ላደርግልሽ አላት። የምትሽን ምን ላደርግልሽ ትወጃለሽ አላት። አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇን ደህንነቴን የምታደርግልኝ ልጄ ወዳጅ አለኝታ መጠጊያ አንተ ነ እምነቴም በአንተ ላይ ነው። በእናቴ ማህፀን ሳለው በአንተ ስልጣን ጸናው። ማህፀን ሳለውም አንተ ሰወርከኝ። በጊዜውም ሁሉ አጽራሪ አንተ ነ አሁንም ፍጹም ልመኔን አድምጠኔ። እናት ባርያም የምነግርህን የልመኔን ነገር ስማ። ተስካሪን የሚያደርግ ቤተ ክርስቲያንን በስሜ የሚሰራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘን ደስ የሚያሰኝ ምስጋናን የጻፈ ሴል ልጁንና ወንድ ልጁን በእኔ ስም የጠራውን እኔም በምከብርበት ቀን ምስጋና ያመሰገነውን፣ አቤቱ አይን ያላየውን ጆሮ ያልሰማውን በሰው ልቦን ያልታሰበውን በጎ ዋጋ ሰጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ ማለዳ አለው። ለምና አለው መራቤን መጣማቴን ከአንተ ጋር እንዳንተ ያገኘኝን መከራንም ሁሉ አስበ አቤቱ ወደ ሲኦል ከመውረድ ነጻ የወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽን ሁሉ ይደረግልሽ፣ የምትወጁን ሁሉ ፈጽምልሽ አለው። የለመንሽን ሁሉ ላደርግልሽ ሰውኛለውና የለመንሽን ሁሉ ላደርግልሽ ሰውኛለውና መሀል ላይን እንዳላፈርስ አማኑኤል ብዬ በራሴ ማልሁልሽ። አምላክን ወለደች በድንጋሌ ሥጋ በድንጋኔ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆኑ የማሕፀኗ ፍሬ ኑ እዩ ወዳጆቿም የምትሆኑ ደስ የሚያሰኝን ድንቅ ኪዳን ቸርነትና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለው ሁሉ ሱሟን በመጥራት ሄደን ዘንድ የሰጣትንም ድንቅ የሚሆን መሃላን ታዩ ዘንድ ኑ በጎ ስራ ሳይሰሩ ግጋቱን ሳይጠብቁ መዳን የሱ ፍድ ምን ይረቅ። አምላክን ወለደች በድንጋዴ ሥጋ በድንጋዴ ነፍስ የጸናች ክብርት እመቤታችን ስሜች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲሆን መሰረት ድረስ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ አቶን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በአጣን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፈርድቶ በቸርነቱ በሃጣን መፍረድን ይተዋል። እንደኔ ያላችሁ አጣን ወንድሞች ሆይ እንግዲህ ስ ወዲህ አስራ ስድስቱ ንግጋር ለመፈጸም የእግዚአብሔር ባሮች መሆንን እንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እንሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የእናታችን ማርያም ባሮች ለመሆን ፈጽመን እንቀዳደን ብዬ ነግራቸዋለሁ። ይህችው እመቤታችን ናት ከንጉሥ ልጅ ዋጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሟ ተረጓሚ ወደ ልጇ አባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በአጢአት ያደፈውን ከአጢአት ታነጸዋለችና ወደ መንግሥተ ሰማያትን ታደርሰዋለች ና እነዚህም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት መቤታችን ከአጢአት ታነፃን በቸርነቱ አምላክን ከአጢአት ታንፃን በቸርነቱ አማልክት ባለጸጋ እንሆን ዘንድ ከልጇ ፊት በባለሟልነት ታቁመን አምላክን የወደደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ዓለም ሁሉ መድኃኒት የምትሆን የዚች ክብርት እመቤታችን ስም የሚጠራ ምን አፍ ነው? እንደምን ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምን ከፍ ከፍ ያይ ሊሆን ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻ ይሆን ዘንድ ጻድቃንም ለመሆኑ ወደሷ ለሚገቡ አጣህን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና፣ ድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብር እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም አዳም ከገነት ከወጣና ከክብሩም ከተለየ ጀምሮ ነው እንጂ። ፈጽሙ ባለቀሰ ጊዜ ጌታችን አለኝታ ባለው ባለው ቃል ኪዳን ከልጅ ልጅ ተወልጄ በሜዳ ልሄ አድንሃለሁ ብሎታልና። እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ። ሁለተኛም ከሁሉ ይልቅ ከቻድ ፈጣሪያችን በተሰጧት ኪዳናት ሁሉ ለእስራኤል ድነት ትሆን ዘንድ ለሙሴ ሰጠው ሕጉ የተጻፈበት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያት ለሐዋርያትም ለጻድቃንና ለሰማዕታትም መቤታቸው ናት። የእመቤታችንም ቃል ኪዳን ፍጻሜያቸው ነው። በእሷ ሥጋ መሰቀሉን አሳስቦ ከመነገሩ የተነሳ ምንም ለእኒህ ሁሉ ቃል ኪዳን ቢሰጣቸው የቃል ኪዳኑ መመኪያ አክሊል እናታችን ማርያም ናት። ይህን ቃል በመስማት አምነው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስም በመጥናት የዳኑትን ምን ያህል ነግራቸው አለው። ቅምር በሚባል አገር በስም ክርስቲያን የሆነ በዘመድ የከበረ አንድ ሰው ነበረ። ኃጢአቱ ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበረ የላምም ስጋ የሌሎችን ሰትንም ስጋ አይበላም ነበረ። የሰው ስጋ ይበላ ነበረ እንጂ የበላቸውም ሰዎች ሰባ ስምንት ነፍሳት ያህል አሉ። ባልንጀሮች ወዳጆቹም፣ ዘመዶቹም ቤተሰቦችም አለቁ ተጨረሱ። ከባሮቹም እንዳይበላቸው ይሸሹ አሉ። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እነርሱም ሳይቀሩ በላቸው እንጂ አላዘነላቸውም። ያን ጊዜ ከቤቱ ወጣ። ውሃ ከሚጠጣበት ከአንዲት ረዋትና ከአንዲት ጦር በቀር ከዚህ ሁሉ ሀብት አልወሰደም። ጦሩን በወርቅ ያጌጠ ነበረ። ሲሄድም ገበሬ ሲያርስ አገኘና የገለው ዘንድ ተከተለው ሸመቀበት። እንደበረታበት አውቆ ተወ። ወደሱም ሄደ። እንዴቷል አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬው ምን ሰጠኛለ አለው። በወርቅ መሸቢያ የተያያዘ ጦሬን ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁ አለው። ሶስት ጦሮች ጨምርልሃለሁ አለው። ሁለተኛም አይሆንም አለው። በላይ ሰብም ገበሬውን ከዚያ አድሮበት አድርበት ዘንድ እስቲ ዋሻን አሳየኝ አለው። ገበሬውም በአጠገብ ነው ቤት አለና፣ ከቤት አታርምን አለው። በላይ ሰብም ሰው በሚያርበት ቤት አላርም፣ ነገር ግን የማርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንጌቤናዊ ትመስለኛለህ አለው። ልቦና ግን ክዳት፣ ሽንገላ የተመላ ነው እና ቅመር በሚባል ሀገር እንደሚኖር እንደ አንድ ባለጸጋ ትመስላለን በላይሳ በመ ወዳጀው ይህ በሱ ለምን ተመሰለኝ? አለ አለው። ያ ገበሬም ዋሻ ሳየው፣ በላኤ ሰብንም ውሃ በረዋት ይዞ ሄደ። ሲዞርም ውለንተ ነው በደዌ ስጋ የታመመ ሰው አገኘ። በእጁ የተያዘ እንደሆነ አውቆ የበላው ዘንድ ወዶ ሳለ በደዌ ምክንያት ጠልቶ ተወው። ያ ደሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለ ውሃ አጠጣኝ አለው። ፈጽሞ ተቆጠው። ሁለተኛም ስለ ጻርቃንና ስለ ሰማዕታት ስለ ሰማይና ስለ ምድር ብለ አጠጣኝ አለው። መልሶ ተቆጣው። ሶስተኛም ፈጣሪያችንን ስለወለደች ስለእመቤታችን ብለ ነፍሴ ከስጋ ሳትለይ አስቀድመህ አጠጣኝ አለው። በላይሰብም እስኪ ቃልህ እንድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለእመቤታችን ስለ ማርያም ስም ብለ አጠጣኝ አልሁ አለው። በላይሰብም ይቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በእሷ ተማጽኝ አለው። ድሃውን አምላክን ስለወለደች ስለ ክብርት ድንግል ማርያም እንካ ጠጣ አለው። ከጥርኛዋ በቀር በጉሮሮ አልገባምና አንጣጣው አትጨርስብኝ ብሎም ከለከለው። ድሃውን መንገዱን ሄደ። ከዚህ በኋላ በላይ የሰብ ኳሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጾምና በረሃብ ሞተ። በማስደንገጥ በማስፈራት የጨለማ አበጋዞች አጋርን መተው ከበቡት። በመቀማትና በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት መቤታችን የሰራው በጎ ስራ ቢኖር ትሻ ዘንድ መጣች። መላእክትም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት መቤታችንን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት መቤታችን ስለ ስሟ ለደሃ መስዋዕት አድርጎ ያጠጣውን ጥርኝ ሙሉ ውሃ በጎኑ አይታ ያን ጊዜ ደስ አላት። ወንድሞቼ አምላክን ወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህን ይወቁ። ይህችንም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችም ነፍስ ለቅሶ፣ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን በወለደች በድንጋሌ ስጋ በድንጋኔ ነፍስ የጸናች ክብርት እመቤታችን ልጄ ወይ ጌታዬ ወይ ማረልኝ እያለ ሰገደች። የታመነ የሚማርበት በጎ ስራ አለ። ሰባ ስምንት ሰዎችን በልቷልእና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም በእኔ ስም ለዳ ውሃ አጠጥቷልና አንተ ስምሽን የጠራ ተስካርሽን አደረገ የዘላለም ደህንነትን አግኝቶ ይኖራል ብለኸኝ አልነበረምን? አለችው። ጌታም እውነት ነው፣ መሐላዬን አላፈርስም አላት። መላእክትም ሚዛን አምጥታችሁ ስለ እናቴ ስም ያጠጠውን ውሃ በአንድ ሚዛን እኒህንም ሰባ ስምንት ነፍሳት በአንድ ሚዛን አደርጋችሁ መዘኑት አላቸውና፣ መዘኑት ነፍስ የአጥርኛዋ መዘነ ከሰባ ስምንት ነፍስ የአጥርኛዋ መዘነ። ያችም ነፍስ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ድና ወደ መንግስተ ሰማያት ገባች። ያን ጊዜ የብርሃን መላእክት ምስጋናን አደረጉ።

ከሞት እንዳዳነች ሁላችንንም ከዳግመኛ ሞታድንን እግዚአብሔር የቸርነቱን ስራ ይስራልን፣ ሀገራችንን ሰላም ያደርግልን፣ አሜን። አባታችን ወይ በሰማያት የምትኖር ስሜት ቀደስ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ላይ ሲሆን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን፣ እኛም የወደውን ይቅር እንደምንን፣ አቤቱ ወደ ፈተና ማታግባን፣ ከክፉ ሁሉ አድነን እንጂ መንግስት፣ ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብሬ ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቶ፣ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉ እግዚአብሔር ከአንቺ ጋር ነው እና ከተወደዱ ወዳጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ኃጢአታችን የሚያስተሰል የዘንዳ ዘላለማሜን ወሰባለ እግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር ይቆያል።